እንኳን በመስከረም 22 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በሰላም አደረሳችሁ አደረሰን። በመስከረም 22 በዚች ቀን የፋርስ ንጉሥ የሳቦር ልጆች የከበሩ ኮቶሎስና እህቱ አክሱ የከበረ ዮልዮስ በሰማዕትነት ያረፉበት መታሰቢያቸው ነው። ቅዱስ ኮቶሎስና እህቱ ቅድስት አክሱ መስከረም 22 በዚች ቀን የፋርስ ንጉሥ የሳቦር ልጆች የከበሩ ኮቶሎስና እህቱ አክሱ በሰማዕትነት አረፉ። ለቅዱሱ ኮቶሎስም ጣጦስ የሚባል ክርስቲያን ወዳጅ አለው። ይህም ንጉሥ ሳቦር እሳትን የሚያመልክ ነው ብዙዎች ምዕመናንን ስለሚያሰቃያቸው ክብር ይግባውና የክርስቶስን ስም ይጠራ ዘንድ በዚያ ወራት የደፈረ የለም። ይህም ጣጦስ በአንዲት አገር ላይ ገዥ ነበር። እርሱ ክርስቲያን እንደሆነ በንጉሥ ዘንድ ወነጀሉት። ንጉሡም ስለ እርሱ የተናገረው እውነት እንደሆነ ወይም እንዳልሆነ ያረጋግጥ ዘንድ ሌላውም መኮንን ወደ እርሱ ላከ። ሁለተኛም ክርስቲያንን ያገኘ እንደሆነ ጽኑ ስቃይ እንዳሰቃይ ያዘዘው። የንጉሥ ልጅ ኮቶሎስም ይህንን ነገር በሰማ ጊዜ ወዳጁ ጣጦስ ወዳለበት ወደዛ አገር ሄደ። ያ መኮንንም በደረሰ ጊዜ ጣጦስን በንጉሥ እንደወነጀሉት እንዲሁ ክርስቲያን ሆኖ አገኘው። በዚያም ጊዜ የእሳት ማንደጃ ሰርተው ጣጦስን እንዲያቃጥሉ ታዘዘ። ቅዱስ ጣጦስ ግን በመስቀል ምልክት በእሳቱ ላይ አማተበ፣ እሳቱም የውሃ ሊት ተመልሶ ጠፋ። ኮቶሎስም ይህንን ተአምር ባየ ጊዜ እጅግ አድንቆ ጣጦስን ወንድሜ ሆይ ይህንን ስራይ እንዴት ተማርክናወክ ነው? ጣጦስም ይህ ከስራ አይደለም ከብሪግባውና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ሃይማኖት ይህ ድንግ ተአምር እንጂ ብሎ መለሰለት ኮቶሎስም እኔ በክርስቶስ የማምን ከሆንኩ እንደዚህ ልሰራ እችላለሁን አለው ጣጦስም እንዲህ ብሎ መለሰለት በርሱ ካመንክበት ከዚህ የሚበልጥ ተአምራትን ታደርጋለህ አለው በዚያን ጊዜ ቅዱስ ኮቶሎስ ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ አመነ በዚያን ጊዜም ነበልባሉ እጅግ ከፍ ከፍ እስከሚል እሳትን አነደሉ። ቅዱስ ኮቶሎስም ቀረብ ብሎ በእሳቱ ላይ በመስቀል ምልክት አማተበ። እሳትም ወደ ኋላ አስራ ሁለት ክንድ ተመለሰና ጠፋ። ከዚያም በኋላ መኮነኑ ወደ ንጉሥ ሳቦር መኮነኑም ከጣጦስና ከልጁ ኮቶሎስ የሆነውን ሁሉ ጻፈ። ንጉሱም ሰምቶ ጭፍራ ልኮ አስቀረባቸው። የቅዱስ ጣጦስንም ራሱን በሰይፍ አስቆረጠውና የሰማዕትነትን አክሊል ተቀበለ። ልጁን ቅዱስ ኮቶሎስን ግን ጽኑ ስቃይን አሰቃየውና ደግሞ እንዳሰቃየው ለሌላ መኮንን ሰጠው። እርሱም ብዙ ካሰቃየው በኋላ አሰረው። እህቱም አክሱ ወደ እስር ቤት ወደ እርሱ መጣች። ወደ ቀድሞ ሥራው እንዲመለስ ተሸነግለው ዘንድ አባቷ ልኳታልና። እርሱ ግን እህቱን ገሰጻት። መከራት የቀናች ሃይማኖትን ማስተማራት። ያን ጊዜም ከስህተቷ ተመልሳ ክብርግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ አመነች። ከዚህ በኋላ ወንድሟ ቅዱስ ኮቶሎስ ወደ አንድ ቄስ ላካት። እርሱም የክርስትና ጥምቀትን በስውራ ጠመቃት። ወደ አባቷም ተመልሳ እንዲህ አለችው፣ አባቴ ሆይ ለእኔና ለወንድሜ ለኮቶሎስ የሆነው ላንተ ቢደረግ ክብር ይግባውና ሰማይና ምድርን በውስጣቸውም ያለውን ሁሉ ከፈጠረ ከጌታዬ ከኢየሱስ ክርስቶስ በቀር ሌላ አምላክ የለምና አለችው። ይህንንም ነገር አባቷ ከእርሷ በሰማ ጊዜ በእርሷ ላይ እጅግ ተቆጥቶ ነፍሷን በእግዚአብሔር እጅ እስከሰጠች ድረስ ጽኑ ስቃይን እንዳሰቃዩአት አዘዘ። በዚህም ምስክርናቷን ፈጽማ የሰማዕትነትን አክሊል ተቀበለች። ወንድሟን ቅዱስ ኮቶሎስን ግን በፈረሶች ጅራት ውስጥ አስረው በተራራዎች ላይ አስሮጧቸው። ሥጋውም ተቆራርጦ ተበተነ። ነፍሱንም በፈጣሪው እጅ ሰጠ። የቀረ ሥጋውንም ወደ ሶስት ቆራርጠው የሰማይ ወፎች ይበሉት ዘንድ በተራራ ላይ ጣሉት። በእንደዚህም ሁኔታ ምስክርነቱን ፈጽሞ የሕይወት አክሊልን በመንግስተ ሰማይ ተቀበለ። ወታደሮቹም ሲመለሱ የሰማዕታትን ሥጋ ይወስዱ ዘንድ በሀገር አቅራቢያ ያሉ ቀሳውስትና ዳቆናትን እግዚአብሔር አዘዛቸው። ነርሱም በሌሊት ይለው የቅዱሳን ሰማዕታትን ስጋቸው ወስደው በታላቅ ክብር ገነዟቸው፣ እንደ በረዶም ነጭ ሆነው አግኝተዋቸዋልና የመከራውራትም እስኪፈጸም ድረስ በመልካም ቦታ ኖሯቸው። ከዚያም በኋላ የአማራች ቤተ ክርስቲያን ተሰርታላቸው የቅዱሳን ስጋቸውን በዚያ ኖሩ። ከስጋቸውም ድንቆች ተአምራትን ተገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ ዮልዮስ ሰማዕት ነው። በዚች ቀን የከበረ ዮልዮስ በሰማዕትነት ያረፈበት መታሰቢያው ነው። ይህም ቅዱስ አክፋሃስ ከሚባል አገር ክብር ይግባውና ጌታችን ስለ ቅዱሳኑ ሰማዕታት ለስጋቸው እንዳስብ እድላቸውንም እንዲጽፍና ስጋቸውን ገንዞ እያንዳንዱ ወደ አገራቸው እንዲልክ ያቆመው ነው። እግዚአብሔርም በመኳንንቱ ልብ መታወረን ስላመጣ ለሰማዕታት ይህንን ያህል በጎ ስራ ሲሰራ ምንም ነገር አይናገሩትም፣ ስለ ጣዖት አምልኮም አያስገድዱትም ነበር። ጽህፈትም የሚያውቁ 300 አገልጋዮች አሉት። እነርሱም የሰማዕታትን ገድላቸውን እየተከታተሉ ይጽፋሉ። በመሰቃየትም ሳሉ ሰማዕታትን ያገለግላቸዋል። በቁስላቸውም ውስጥ መድኃኒት ያደርግላቸዋል። ሰማዕታትም ይመርኩታል። እንዲህ ብለውም ትንቢት ይናገሩለት ነበር። አንተም ክብር ይግባውና ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ ስም የሚፈስ ዘንድ አለ ከቅዱሳን ሰማዕታትም ጋር ትቆጠራለ ይሉታል። ከሃዲው ዲዮቅልጥያኖስ የግዛቱ ዘመን በተፈጸመ ጊዜ የወለሱን ከቅዱሳን ሰማዕታት ከቁጥራቸው አንድ ላይ አድርገው ወዶ ቅዱሳን ሰማዕታትም ትንቢት እንደተናገሩለት በመኮነኑ ፊት ስለከበረ ስሙ ይታመን ዘንድ ለግብፅ ሀገር ደቡብ ወደ ሆነች ወደ ገምኑዲ ወደ መኮንኑ አርማኒዮስ እንድሄድ ክብሪግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ አዘዘ። ወደ አሁኑ ተነስቶ ሄደ። ከዚያም ደርሶ ክብሪግባውና በጌታችን በኢየሱስ ክርስቶስ ታመነ። መኮነኑም ታላቅ ስቃይን ብዙ ጊዜ ያሰቃየው፣ እግዚአብሔርም ያለ ጥፋት በጤና ያነሳው ነበር። ከዚህም በኋላ ምድር አፏን ከፍታ ጣውታትን ትውጣቸው ዘንድ ቅዱስ ዮልዮስ ክብር ይግባውና ወደ እግዚአብሔር ጸለየ። ወዲያውኑ አፏን ከፍታ ሰባ ጣውታትን መቶ ሰላሳ የሆኑ ካህናቶቻቸውን ዋጠቻቸው። በዚያም ጊዜ ቅዱስ ዮልዮስን አምጥተው ለአማልክት በግድ እንዳሰገዱት መኮንኑ አዘዘ። ጣውታቱን ግን ከካህናቶቻቸው ጋር ጠፍተው አገኟቸው። በዚያ ያሉ ሕዝቦችም ይህንን አይተው እጅግ አደነቁ። ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስም አመኑ። መኮነኑም አርማኒዮስም ጣውታቱም ከካህናቶቻቸው ጋር እንደጠፉ ባየው ጊዜ ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ አመነ። ከቅዱስ ዮልዮስም ጋር ወደ አትሪብ ሄደው በመኮነኑ ፊት ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ታመኑ። የአትሪብ መኮነንን ግን ቅዱስ ዮልዮስን እጅግ ጭንቅ የሆነ ስቃይን አሰቃዩ። ክብር ይግባውና ጌታችንም ያለ ጥፋት ያነሳው ነበር። በአንዲት ዕለትም የጣዖቶቻቸው በዓል በሆነ ጊዜ በሽልማት ሁሉ ሸለሟቸው፣ በመብራቶችና በስዕሎችም በዘንባባ ማስጌጧቸው በማግስቱም መጥተው በዓላቸውን ለማክበር በዋዜማው አዘጋጅተው የጣዖታቱን ቤቶች ዘግተው ወደ ቤታቸው ገቡ። ቅዱስ ዮልዮስም ጣዖታቱን ያጠፋቸው ዘንድ ወደ እግዚአብሔር ለመነ። እዚያም ጊዜ ጌታችን መልአኩ ልኮ የጣዖታቱን ራሶቻቸውን ቆርጠው ፊቶቻቸውንም በፍማ ጠቆረ። ሽልማታቸውንና ዘንባባውን የጣዖቱን ቤት ስርዓት ሁሉ አቃጥሎ አጠፋ። ማግስትም በሆነ ጊዜ ለአማልክቶቻቸው እንደ ልማዳቸው በዓል ሊያከብሩላቸው በከበሩ ልብሶቻቸው ተሸልመው ሲመጡ ተጎሳቁለው ጠፍተው አዩአቸው። የጣዖታቻቸውንም ድካማቸውንም አወቁ። እንዲህም አሉ፣ አማልክቶቻችን ራሳቸውን ማዳን ያልቻሉ እኛን ያድኑ ዘንድ እንዴት ይችላሉ? ይህንን ተናግረው ከአትሪብ መኮነን ጋር በክብር ባለቤት በጌታችን በኢየሱስ ክርስቶስ በአንድነት አመኑ። ከዚያም ደግሞ ቅዱስ ዮልዮስ ጥዋ ወደሚባል አገር ሄደ። ከእርሱም ጋር የገምኑ ዲ መኮነን እና የአትሪብ መኮንን አሉ። የጥዋ መኮነን ወደሆነ ወደ እስክንድሮስ ቀርቦ በፊቱ ክብር ግባውና በጌታችን ስም ታመነ እና እንዲህ አለው ገድሌም ፈጽምልኝ ራሴንም እንድቆርጡ እዘዝና የምስክርነት አክሊልን ተቀብዬ ወደ ክብር ባለ ቤት ወደ ጌታ ኢየሱስ ክርስቶስ እንድሄድ አለው። እስክንድሮስም እኔ አላሰቃይህም በአንተ ላይም ምንም ክፉ ነገር አላደርግም አለው። ቅዱስ ዮልዮስም አምስት መቶ የሚሆኑ አገልጋዮቹን ሰይፎቻቸውን መዘው እስክንድሮስን እንዳስፈሩ ታዘዛቸው። በዚያንም ጊዜ በእስክንድሮስም ላይ ተነስተው ለክብር ባለቤት ክርስቶስ ምስክሮች እንሆን ዘንድ የሁላችንም ራሶቻቸው እንዲቆርጡ ካላዘዝክ እኛን ገድልሃለን አሉ። ዳግመኛም እርኩስ መንፈስ እንዲጫንበት ቅዱስ ዮልዮስ አዘዘው። ወደ አሁኑ በመኮንኑ በእስከንድሮስ ላይ ተጫነበት። በዚያንም ጊዜ ራሶቻቸው እንዲቆርጣቸው ዘንድ በጽሑፍ አዘዘ። ሁሉም ቅዱሳን ሰማዕታትን ቆረጧቸው። ለም ቅዱስ ዮልዮስ ልጁም፣ ቴዎድሮስም፣ የከበረ ወንድ ዮናያስ፣ 500 አገልጋዮች፣ የገምኑድና የአትሪ መኮንኖች ብዙዎች ህዝቦችም የሁሉም ቁጥራቸው በአንድ ሺ አምስት መቶ ነው። በዚህም ቀን ከቅዱስ ዮልዮስ ጋር በሰማዕትነት የሞቱ ናቸው። የሰማዕትነትን አክሊልንም በመንግስተ ሰማያት ተቀበሉ። የቅዱስ ዮልዮስና የልጁንና የወንድሙን ስጋ አንስተው ወደ እስክንድሪያ ሀገር አደረሱ። እርሱ በውስጡ ነዋሪ ሆኖ ነበርና ትውልዱ ግን አፋዝ ከሚባል ሀገር ነው። በአማራ ቦታ ውስጥም አኖሯቸው። ከዚያም በኋላ ያማረች ቤተክርስቲያን ሰሩላቸው። ከርሳቸውም ታላላቅ የሆኑ ድንቆች ተአምራት ተደረጉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ሰማዕታት ጸሎት ይማረን። በረከታቸው ገኛ ጋር ትኖር ለዘለዓለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜ የሚያገለግልህን አላፍ መላእክት እያሳስብ